መሳፍንት ምዕራፍ አስራ ስድስት ከቁጥር አራት ጀምሮ ያለውን አነባለሁ። ከዚህ በኋላ በሶሬድ ሸለቆ የነበረች ደሊላ የተባለች አንድ ሴት ወደደ ደሊላ የተባለችን አንድ ሴት ወደደ። የፊልስጢማውያን መኳንንትም ወደ እርሷ መጥተው እርሱን ሸንግለሽ፣ በእርሱ ያለ ታላቅ ኃይል በምን እንደሆነ እኛስ እርሱን ለማዋረድ እናስረውም ዘንድ የምናሸንፈው በምን እንደሆነ እወቂ፣ እኛም እያንዳንዳችን ሺህ አንድ መቶ ብር ሺህ አንድ መቶ ብር እንሰጥሻለን አሏት። ደሊላም ሶምሶምን ታላቅ ኃይል በምን እንደሆነ፣ እንድትዋረድስ የምትታሰርበት ምን እንደሆነ እባክህ ንገረኝ አለችው። ሶምሶምን በሰባት ባልደረቀ በእርጥብ ጠፍር ቢያስሩኝ እደክማለሁ እንደ ሌላ ሰው እሆናለሁ አላት። የፊልስጤማውያንም መኳንንት ሰባት ያልደረቀ እርጥብ ጠፍር አመጡላት። በእርሱም አሰረችው። በጓዳ ውስጥ ሰዎች ተደብቀው ነበር። እርሷም ሶምሶም ሆይ ፊልስጤማውያን መጡብህ አለችው። እርሱም የተልባ እግር ፈትል የተልባ እግር ፈትል እሳት በሸተተው ጊዜ እንዲበጣጠስ ጠፍሩን በጣጠሰው። ኃይሉን በምን እንደሆነ አልታወቀም እያለ የእግዚአብሔር ቃል ይናገራል። የምልክት ርዕስ መገኘት በሌለባችሁ ስፍራ አትገኙ የሚል ነው። ጥቂት ስለ ሶም ሶም ልንገራችሁ። ይህንን መጽሐፍ ገብቼ ምዕራፍ 16ን ከመናገሬ በፊት ታውቃላችሁ፣ ሶም ሶም ከምዕራፍ 13 እስከ ምዕራፍ 16 ሶስት ምዕራፍ ነው ያገለገለው። ለ20 ዓመት ነው በእስራኤል ላይ የፈረደው ሶም ሶም ማለት እስራኤላውያን እግዚአብሔርን በበደሉ ጊዜ በእግዚአብሔር ፊት ክፉ ስራን ባደረጉበት ሰዓት ለፊልስጤም ታልፈው በተሰጡበት ለ አርባ ዓመት በተገዙበት ጊዜ እግዚአብሔር እስራኤልን ከፊልስጤማውያን የሚያድን ትውልድ ሲፈልግ፣ በእስራኤል መካከል ትውልድ አዳኝ ሲፈልግ ሰው ስላልነበረ ማኑሄ የሚባል አንድ ሰው ነበር እና የማኑሄ ሚስት ደግሞ መካን ነበረች። እግዚአብሔር ቀጥታ መላአኩን ወደ ማኑሄ ሚስት ላከ። ምክንያቱም እስራኤል የኪዳን ህዝብ ነው። ኪዳን ያላቸው አምላክ ያለው ህዝብ ነው። ነገር ግን ከሰሩት በደል እግዚአብሔርን፣ ከመበደላቸው ክፉን ነገር ከማድረጋቸው የተነሳ በፊሊስጤማውያን እጅ ለአርባ ዓመት ታልፈው ተሰጥተዋል። ገዢዎቻቸው ፊሊስጤማውያን ሆነዋል። ስለዚህ ይህ ህይወታቸው እንዲህ ባለው ሁኔታ እንዳይቀጥል በመገዛት በባርነት በሽንፈት በመንገላታት ዘመናቸው እንዳያልቅ የኪዳን ህዝብ ስለሆነ የሚያድናቸውን ትውልድ ፈለገ። ልክ ሲፈልግ ሲያይ በእስራኤል መካከል የለም። ስለዚህ ወደ እነ ማኑሄ ቤት መልአክ መጣ፣ መልአክ ላከ እግዚአብሔር። ያ የመጣው መልአክ የማኑሄን ሚስት አገኛት። አንቺ መካነሽ ልጅም አልወለድሽም ትክክለኛ መልእክት ነው የሚነግራትን። አንቺ መካነሽ ልጅም አልወለድሽም፣ አሁን ግን ትጸንሻለሽ ወንድ ልጅም ትወልጃለሽ። የሚወለደውም ልጅ ከእናቱ ማፀን ጀምሮ እስከሚሞትበት ቀን ድረስ ናዝራዊ፣ ለእግዚአብሔር የተለየ ይሆናል። እርሱም በተወለደ ጊዜ እስራኤሎችን ከፊሊስጤማውያን እጅ ማዳን ይጀምራል ብሎ መልእክት ተነገራት። ነገር ግን አንድ ነገር ተጠንቀቂ አላት በጸነሽ ጊዜ የሚያሰክር መጠጥ እንዳትጠጪ፣ እርኩስን ነገር እንዳትበይ። ምክንያቱም የምፀንሽው ትውልድ አዳኝ ስለሆነ ብሎ ተናገራት መልአኩ። ምክንያቱም እጅግ በጣም አስደናቂ መልእክት ነበር። ከዛ መልአኩ ተለያት። ለባሏ ሄዳ ነገረችው። በእርግጥ የተናገረሽ እንደገና ድጋሚ መጥቶ ይናገር መልእክቱን በደንብ እንድንሰማ አለ። ድጋሚ መልአኩ መጣ፣ ይሄንን አረጋግጦ ሄደ። ሶም ሶም የተወለደው በእናትና በአባት ፍቃድ እንውለድ ልጅ እናግኝ ብለው ሳይሆን በእግዚአብሔር ፕሮግራም የተወለደ ነው። እነሱማ ተጋብቶ ኖረዋል፣ አብረው ኖረዋል። መውለድ አልቻሉም። አለመውለዳቸውን አምነው መካንነቷንም አምና ተቀብላ እየኖረች ባለችበት፣ እግዚአብሔር አዳኝ ሲፈልግ የተጸነሰ አዳኝ ሲፈልግ የተወለደ በእግዚአብሔር ፕሮግራም ነው ሶም ሶም የመጣው። ከዛ እግዚአብሔር ቃል ሲናገር እዛው መሳፍንት 13 ተጸነሰ፣ ሶምሶም ተወለደ፣ አደገ ይልና የእግዚአብሔር መንፈስ ይላል ያነቃቃው ጀመር፣ በዳን ሸለቆ ውስጥ ያነቃቃው ጀመር ይላል። ሶምሶም እንግዲህ እናትየው መልአኩ በነገራት መሰረት ተጠንቅቃ አታድርግ የተባለችውን ሳታደርግ፣ አትቤ የተባለችውን ሳትበላ፣ አትንክ የተባለችውን ሳትነካ፣ አጠጭ የተባለችውን ሳትጠጣ ተጠንቅቃ እግዚአብሔር እንደ ተናገራት ነው የተወለደው። ከተወለደ በኋላ እግዚአብሔር መንፈስ ያነቃቃው ጀመር ይላል። ከዛ ሶምሶን መነቃቃቱ ብቻ እንደ ተነቃቃ አልቀረም። ምዕራፍ 14 ላይ መሳፍንት ምዕራፍ 14 ላይ ሶምሶም ከእናት ከአባቱ ጋር ወደ ትምናም ወረደ ይላል። ልክ ወደ ትምናም እየወረዱ እያለ የአንበሳ ደቦል በመንገዱ ላይ ወጣ። እንግዲህ የአንበሳ ደቦል መንገዳችሁ ላይ ወጣ ማለት አንበሳ አይደለም፣ ሲታይ ሲያገሳ ከሩቅ ያስፈራል፣ ድምጹ ያስፈራል። ሶምሶም ጋር የመጣው ሶምሶም ቀጥል በርታ፣ እግዚአብሔር የተናገረ የኪዳን ሕዝብን እያለ ሊያበረታው አይደለም። አንበሳ የመጣው ሊበላው ከሩጫ ያስቀረው ነው። ነገር ግን ልክ የአንበሳው ደቦል ሲመጣበት የእግዚአብሔር መንፈስ ይላል በኃይል ወረደበት ይላል። ከዛ ጠቦት እንደሚቆራረጥ ያለምንም ስለት ያለምንም መሳሪያ ሶም ሶም የአንበሳውን ደቦል ቆራረጠው። የእግዚአብሔር መንፈስ ከሱ ጋር እንዳለ የእግዚአብሔር መንፈስ በኃይል የወረደበት ምዕራፍ ነው፣ የታየበት ምዕራፍ ነው። በሚታይ ማንነት ምዕራፍ 14 ላይ ተገልጠዋል። ከዛ ወደ ትምናም ሄደ። በትምናም አንዲት ልጅን ወደደ። በሷ ምክንያት እግዚአብሔር ነገር ይፈልግ ስለነበር ከፊሊስጤማውያን ጋር የሷ ወላጆች የወደዳትን ከለከሉት። ሶም ሶም የበቀል ኃይል ገባበት ውስጡ ላይ። ከዛ ፊሊስጤማውያንን ለመበቀል ወጣ። ምን አደረገ? ሶስት መቶ ቀበሮችን ያዘ ይላል እንግዲህ አይደለም ሶስት መቶ ቀበሮ አንድ ቀበሮ ለመያዝ እጅግ በጣም አዳጋች ነው። የእግዚአብሔር መንፈስ በሱ ላይ ስላለ ሶስት መቶ ቀበሮ ያዘና ሁለት ሁለት አድርጎ ጭራቸውን አስሮ ችቦ ለኩሰው ወደ ፊሊስጤማውያን መንደር ሰደዳቸው። ወደ ሰብሎቻቸው ሰደደ። ሰብሎቻቸው እንዳለ ተቃጠሉ። በዚህ ሰዓት ፊሊስጤማውያን ተነሱ። ምክንያቱም ተነክተው አያውቁም አርባ ዓመት ሙሉ ሲነኩ ሲወጉ ሲያስለቅሱ ባሪያ ሲያደርጉ ሲገዙ የኪዳንን ህዝብ ኖረዋል እንጂ ተነክተው አያውቁም ለአርባ ዓመት ግን አንድ እግዚአብሔር ፕሮግራም ያስያዘው የእግዚአብሔር ፕሮግራም ያለበት ሲመጣ ተነኩ በምን ተነኩ ብትሉኝ በሰራዊት አይደለም በእስራኤል ጦር አይደለም በቀበሮ ልክ ይህንን ሲያዩ ሁላቸውም ግልብጥ ብለው ወጡ ከዛ በኋላ እስራኤላውያን የራሱ የሶምሶም ወንድሞች ምን አሉ? እንዴት ጠላቶቻችን ሰፈር ደፍረ ገባ? እኛ የነሱ ተገዥ ተገዝተን ኖረን እንዴት ይህንን ነገር ታደርጋለህ? ብለው ከተደበቀበት ከአለት ውስጥ በሁለት አዳዲስ ገመድ አስረው አወጡት። እባካችሁ እናንተ እንዳትገሉኝ ሲል እኛን ገልለም አሉት። ወንድሞቹ ናቸው። ግን አሳልፈን እንሰጣሃለን ለፊሊስጤማውያን አሉት። በዛ በዛሳት፣ ችግር የለም ለነሱ አሳልፋችሁ ስጡኛል። ምክንያቱም እንደማያሸንፉት ያውቃል ከዛ አሳልፈው ልክ ሲሰጡት ፊልስጤማውያን እጅግ በጣም ደስ ብሏቸው አምላካችን ጠላታችንን ሰብላችንን ያቃጠለውን ሶምሶም በእጃችን አሳልፎ ሰጠን፣ ደስ ብሏቸው እልል ሊሉ ሲሉ የታሰረበት ገመድ በእሳት እንደተበላ ፈትን፣ ተቃጠለ፣ ረገፈ ይላል። ከዛ ጎንበስ ሲል አንድ የአህያ መንጋጋ አገኘ። ያንን የአህያ መንጋጋ አንስቶ ሲወረውር አንድ ሺህ ፊልስጤማውያንን ገደለ ይላል። በሶም ሶም ላይ የተንቀሳቀሰ የነበረውን እግዚአብሔር ኃይል አሳያችሁ ነው እዚህ ምዕራፍ ላይ የገባውት። በአንድ አህያ መንጋጋ አንድ ሺህ ሰው ነው የገደለው የእስራኤል ጠላት ፊሊስጥማውያንን። በአንድ አህያ መንጋጋ አንድ ሺህ ሰው ገደለ። ቀጠለ። ምዕራፍ 16 ላይ ስትመጡ ወደ ጋዛ ወረደ ይላል። ቁጥር አንድ ላይ ወደ ጋዛ ወረደ። ከዛ በጋዛ ያሉ ሰዎች ሶም ሶም ወደ ከተማቸው እንደገባ ሰሙ ይላል ሲሰሙ እሱ በሴተኛ አዳሪ ቤት ገብቶ ነበር የዛለት። እና ሶምሶም የት ነው ያለው እያሉ የሚከተሉት ይመስልኛል፣ መንገዱ የሚያጠኑ ይመስሉኛል። መውጣት መግባቱን፣ የት እንደሚውል፣ የት እንደሚያደር፣ የት መግባት እንደሚፈልግ የሚያጠኑ አካላቶች አሉ። እና ሶምሶም አንድ ሴተኛ አዳሪ ቤት እንደገባ ሲሰሙ፣ በቃ ጠዋት ላይ እንገለዋለን ብለው ዛቱ ጠላቶቹ። ነገር ግን ይላል ሶም ሶም እኩለ ሌሊት በሆነ ጊዜ ተነሳና፣ ይላል የከተማውን በር ይላል። የከተማ በር ማለት በዛን ዘመን በናስ ወይም በብረት ነው የሚሰራው። የከተማውን በር ነቀለና፣ ይላል በትከሻው ተሸክሞ በሩን ሲነቅለው እስከነ መወርወሪያው፣ በሩን ሲነቅለው እስከነ መቃኑ ነቅሎት ያንን የከተማ በር ማለት እንደዚህ ቸርች እንኳን አይደለም በሩ እጅግ በጣም ከተማ የሚጠበቅበት በር ነው። በዛን ዘመን ከተሞቻቸውን ካጠሩ በኋላ ትልቅ ግንብ ካረጉ በኋላ ቀጥታ የሚያደርጉት ምንድን ነው? የብረት ወይ የናስ በር ነው የሚሰሩት። ያንን ነቅሎ ይላል ወደ ተራራ ወስዶ ጣለ ይላል። ይህ ታላቅ እግዚአብሔር ሰው፣ የአንድ ከተማን በር ነቅሎ የሚሄድ ሰው፣ በአንድ አህያ መንጋጋ አንድ ሺህ ሰው የሚገድል ሰው የአንበሳ ቀላል በእጁ ገነጣጥሎ የገደለ የእግዚአብሔር ሰው መገኘት በሌለበት ስፍራ ተገኘ። በደንብ አስተውላችሁ ስሙኝ። እግዚአብሔር ይህንን መልእክት በውስጤ ካስቀመጠው በኋላ ሁላችንም ባለንበት ራሳችንን እንድናይ ነው የምፈልገው። በዚህ ሰዓት ሶም ሶም ይህ ኃይል ላዩ ላይ እየሰራ ይህ ታላቅ ፕሮግራም ተሸክሞ እየተመላለሰ እስራኤልን ለማዳን ለበቀል የተቀባ ሰው ምን ይላል? ደሊላ ወዳለችበት ወረደ። ወደዛ ከወረደ በኋላ እንዲላል ደሊላን ወደዳት ይላል። ደሊላ ፍልስጤማዊ ነች፣ ከጠላቱ ወገን ነች። የራሱ ወገን አደለችም። ሊገሉት ከሚፈልጉት ወገን ነች፣ ሊይዙት ከሚፈልጉት ወገን ነች፣ ከአሳዳጅ ወገን ነች። ቀጥታ ወደዛ ስፍር እንደሄደ ልክ እንዳያት እንደወደዳት የፊልስጤን መኳንንቶች አወቁ። ምክንያቱም ሶምሶም የት እንደሚገባ፣ የት እንደሚወጣ፣ የት እንደሚወድ፣ ማንን እንደሚወድ፣ ማንን እንደሚጠራ በደንብ አድርገው ያጠኑታል። ጠላቶቹም እንደተበቀላቸው እሱን መበቀል ስለሚፈልጉ ማጥፋት ስለሚፈልጉ ቀንና ሌሊት አይተኙም። ስለዚህ ቀጥታ የፊልስጤን መኳንንቶች ደሌላ ጋር መጡ። ምክንያቱም በፍቅር ተይዟላ። መገኘት በሌለበት ስፍራ ተገኝቷላ። መግባት የሌለበት ቤት ገብቷላ። አንዳንድ ጊዜ መገኘት የሌለባችሁ ስፍራ ስትገኙ መውደድ የሌለባችሁን ትወዳላችሁ። እግዚአብሔር በሌለበት ስፍራ ስትገኙ ቀጥታ ሕይወታችሁ አታክት ይደረጋል። እግዚአብሔር በእናንተ ትልቅ ፕሮግራም ጀምሮ ሳለ እግዚአብሔር በአንቺ ትልቅ ፕሮግራም ጀምሮ ሳለ

አሳልፈ እየሰጠ እመጣለ ሶም ሶም እዛ ሰፈር ተገኘ ደሊላ ሰፈር ልክ አያት ወደዳት፣ ይላል ከዛ የፊልስጤን መኳንንቶች መኳንንቶች፣ የሚለው ገዢዎች ለማለት ነው። ከዛ ቀጥታ ደሊላ ጋር መጡ። ደሊላ ያው ሶም ሶም እንደወደደሽ እናውቃለን። ባይዘዌ አብዛኛው ሶም ሶም የተጠቃው በሴት ነው። እዛው አስራ ስድስት አንድ ላይም ስታዩ ወደ አንዲት ሴተኛ አዳሪ ቤት ገባ ይላል። ትምናም ላይም ደግሞ አንዲት ሴት አፍቅሮ ነው ሄደው እሱ ጋር ነገር ፈልጎ ነው። እዚህ ምዕራፍ 16 ግን ነገር ፈልጎ ነው የሚል ነገር የለም። እግዚአብሔር እናትየው ተጠንቅቃ ለጸጋው ተጠንቅቃ፣ ከሰማይ ለመጣው ድምፅ ተጠንቅቃ፣ የሚበላውን ሳትበላ በላ የሚጠጣውን ሳትጠጣ፣ እርኩሱ እርኩሱን ሳትነካ በጥንቃቄ ነው ሶምሶም ነው የወለደችው። ሶምሶም ከተወለደ በኋላ ግን ለኃይሉ እግዚአብሔር ለፈለገው ፕሮግራም ሲጠነቀቅ አታዩትም። ዘው ብሎ ነው የሚገባው። መገኘት በሌለበት ስፍራ ላይ ተገኘ። ከዛ የፊልስጤም መኳንንቶች መጡና ደሊላ በአንቺ ፍቅር እንደወደቀ አውቀናል። እንደወደደሽ አውቀናል። አንድ ነገር አድርግልን አሏት። ሸንጊልን አሏት። እኛ ሁላችንም አንድ ሺ አንድ መቶ አንድ ሺ አንድ መቶ ብር እንሰጥሻለን። ሶም ሶምን ሸንጊልን አሏት። ደሊላ አንደኛ ሸንጋይ ነች። የሽንገላ መንፈስ ያለባት ሴት ነች። ሶም ሶምን ብቻ ሸንጊልን፣ ታላቁ ኃይል የቱጋ እንዳለ አጣሪልን በምን ሶምሶም እንደሚደክም በምን ልናሸንፈው እንደምንችል አጣሪልን። ምክንያቱም ሶምሶምን በፈለጉት መሳሪያ ቢገጥሙት እንደማያሸንፉት ያውቃሉ። ሶምሶምን የፈለገ ኃይል ተደራጅቶ ቢመጡ እንደማያሸንፉት ያውቃሉ። ምክንያቱም በአንድ የአህያ መንጋጋ አንድ ሺ ሰው ገድሏል። ያ ማለት ይሄ ጉባኤ እንኳን በቀላሉ አንድ ሺ የማይሞላ ጉባኤ አንድ የአህያ መንጋጋ አንስቶ ቢወረውር አቀማመጣቸው የተለያየ ቦታ ነው ራሱ የአህያው መንጋጋ አንድ ሺህ ሰው እንደገደለለት የእግዚአብሔር እጅ ነው እንጂ የሳምሶን አወራወር ችሎታው፣ ጥበቡ፣ ኃይሉ አይደለም፣ የእግዚአብሔር ኃይል ነው። ለዛ እነሱ ቀጥታ መምጣት የፈለጉት ቀጥታ አይደለም። በጦር መምጣት አልፈለጉም፣ ተደራጅተው መምጣት አልፈለጉም። ምክንያቱም አይችሉትም፣ እንደማይችሉትም አረጋግጠዋል። መምጣት የፈለጉት በተዘዋዋሪ፣ በበስተጀርባ በምትሸነግለው ሴት በወደዳት ሴት ባፈቀዳት ሴት ልቡን በጣለባት ሴት ነው ማጥቃት የፈለጉት ለዛ ሸንጊልን ሶምሶም ሀይሉ የቱጋ ነው ያለው ማሸነፊያ የቱጋ ነው ሊደክም የሚችለው በምንድ ነው ሊታሰርስ የሚችለው በምንድነው ነው ጠይቂልን አሏት ችግር የለም ሶምሶምን ሸንግለሽ ካሸነፍሽልን እንሰጥሻለን አሏት ደሊላ ሸንጋይ ነች ባይዘዌ ሶምሶ መውደድ የሌለበትን ነው የወደደው ያልኳችሁ ለዛ ነው የሚሸነግለውን ነው የወደደው አሳልፋ ልሰጠው የምችለውን ሴት ነው የወደደው። የምሸጠውን ሴት ነው የወደደው። የምትደራደርበትን ሴት ነው የወደደው። አንዳንዴ የምትሉበት ሰፈር እናንተን አሳልፈው የሚሰጧችሁ ሰፈር እንዳይሆን ተጠንቀቁ። አንዳንድ ጊዜ እየቆያችሁበት ያለው አካባቢ ከበስተጀርባችሁ የሚደራደሩባችሁ ሰፈር እንዳይሆን ንቁ። አንዳንዴ የምትመላለሱበት ሰፈር የወደዳችሁት አካባቢ እና እግዚአብሔር የሚለይ እንዳይሆን ዛሬ ንቁ። ከዛ እሷ እንደዚህ አለች፣ ችግር የለም ማለች። ምክንያቱም እሷ ወደው አይደለም። ባይ ዘ ዌይ ሽንገላ ማለት ማታለል ነው። አንዳንድ ሰዎች በጣም የመሸንገል መንፈስ የሚሰራባቸው ሰዎች አሉ። ያታልላሉ። በማታለል የተሞሉ የሸንጋይ ምላስ እንደተሳለ ሰይፍ ነው ይላሉ የእግዚአብሔር ቃል ሸንጋዮች ሲያወሩ ምላሳቸው የተሳለ ሰይፍ ነው ይላል። ሰንጥቆ ይገባል፣ ልብን ዘልቆ ይገባል። ሲያወሩ ያሳምኖሃል። በውስጣቸው ፍቅር ሳይኖር በአፋቸው ፍቅር እንዳለ እየነገሩ ያጠምዱሃል። ከበስተጀርባ ጉድጓድን ቆፍሮ ካንተ ጋር ሊኖሩ እንደሚፈልጉ ይነግሩሃል። ከበስተጀርባ የተለያየ ነገር እያወሩ አንተ ታላቅ እግዚአብሔር ሰው ብለው ያሞካሽኋል። ሸንጋዮች ባህሪያቸው እንደዛ ነው። በጣም ከአፋቸው ማር ይንጠባጠባል። ማር ይንጠባጠባል። ዋው እከሌ እኮ ይወደኛል ሚገርም ነው፣ ለእኔ ጥሩ አቀባበል አለው ትላለ። ግን ከበስተጀርባው ሌላ በአንተ ላይ የተነሰሰው ጥንስ አለ። የሽንገላ መንፈስ ከባድ ነው። እግዚአብሔር ይምታው። ከሌላ ልሸነግለው ወሰነች። መሸንገል ብቻ አይደለም አሳልፋ ልሰጠው ወሰነች። ይህ ታላቅ የእግዚአብሔር ሰው ቅድም እያቸዋል። በየትኛውም ኃይል ቢመጡ ሊያሸንፉት አይችሉም። ሊያሸንፉት የሚችሉት በእሷ በኩል ሲመጡ ነው። አውቀዋል፣ ክፍተቱን አውቀዋል፣ ድክመቱን አውቀዋል። በምን ቢሄዱ ሊያሸንፉት እንደሚችሉ ገብቷቸዋል። ስለዚህ ተስማማች። ከዛ በኋላ ምንድን ያደረገችው ችግር የለም እሱ እኔ ላይ ጣሉት አለች። ጣሉት አለች። ተዉት በቃ ሶም ሶም ችግር የለም ማለች። ልክ ሶም ሶም ማውራት ጀመረች። ያው መሸንገል ነው ባህሪዋ። መሸንገል ጀመረች። ሶም ሶም ማለች። አንተ ውስጥ ያለው ታላቅ ኃይል በምንድን ነው ሊደክም የሚችለው? በምን ብትታሰር ነው ልትሸነፍ የምትችለው? በምን ብትያዝ ነው ልትደክም የምትችለው ላይ ታላቅ ኃይሉን ማወጣጣት ፈለገች። በምን ብትታሰር ነው ልትዋረድ የምትችለው? በጣም የገረመኝ ነገር ልንገራችሁ ሶም ሶምሶ ይህንን ታላቅ እግዚአብሔር ኃይል ተሸክሞ ደሊላ እንዲህ ስታወራው አለመንቃቱ። በምንድን ነው ልናዋርድ ምንችለው ያለች፣ በምንድ ነው ልናደክም ምንችለው፣ ይህ ታላቁ ኃይል ካንተ ሊለይ የሚችለው በምንድን ነው ያለች። አልነቃም። ምክንያቱም የገባበት ትክክለኛ ያልሆነ የፍቅር ዓለም አደንዝዞታል። መገኘት በሌለበት ስፍራ ተገኝቶ ደንዝዟል።